ሚቀዳ ወንድ ይሆንልኝ፣ ለእኔ ወንድ ይሆንልኝ። ለምን መሰላችሁ? ከስከስ እየወሰድኩኝ እየወሰድኩኝ ይከፍላሉ። ወንድ ይሆንልኝ ለመቅኔ ስብሰባ ወይ ግንጋንጋ ማነሽ? እሱ ባለው አዎ የመቅኔ አሰባሳቢ ያስፈልገናል። ሀይ ቶሎ በሉ የልጁ መቅኔ አልቆ። ግን ጋንጋ ኮ አሁን ስታየው መጨረሻዋን ስታስበው አይ ጎ- አወዳደቅ ይበልሽ ይበልሽ። እኛ ይሄን እኛ ብንሆን ኖሮ አይ ጅጅይ ከስንት ጉዳ ወጣሽ። ከእብደቱ ወገቡ አይሰራ። እብደቱን እንኳን ብቸል ወገቡ አይሰራ። አንዱ ሰቶኝ በአንዱ እንኳን እደሰት ነበር። ሁለቱም የተበላሸ አይመዳን። ያለው ልጅን እኮ መርጠኔት እንደምታወጣ ይህኒ ልጅ አልክ ይህኒ ልጅ አብዶ መቅኔውም አልቆም አይሆንም። ከሁለት አንዱ እንኳን ቢሰጥሽ አስባችሁታል? እኔ ደግሞ በዛ ልደራደርም አልወድም። ያምነኛል ወይ እንደ ጭልጥ ብሎ ይቅር እንጂ አስባችሁታል? ይህንን መጋጃ ተሸክም የዚህ ሳስታም። ይበለሽ ተመላለሽ። አሁን ምን የሆንሽ የኢትዮጵያ ስ ብር የለሽም። ሱቁሽንም ማስረከብሽ አይደል? የሱቁን ወንበር በሙሉ ወደ ላይ አመጣሽ ለማሳየት ለንቤትሽ መታሳየም ታዲያ አንቺ ክፉ ደሃ ያ አንቺ ሳያልፍልሽ አይቆጨኝ። ምን አድርጌለት ነው ይህን ልጆችሽን ገንዘብ ቺ ቦር የምሰጠው? ሶስት መቶ ኤሮዋን አንስተሽ ነው የሰጠሽ። አባትዬ የት ነው ያለው ግን? ባለፈው ልምጣ ልምጣ ስትል ነበር። ይሄ ልጆችን ሰብስብ ጎረምሳ ገብቷል። ገና ያስተፋታል። ገና ለእህቴ እያለ ማለት ነው። እህቴ ለእህቴ እኔ እኮ እህቴን ማስተዳደረው እኔ ነ ጊዜ ጊዜ ወጣ ላችሁ ይህንን ደግሞ ምናምን ያለው ደግሞ በጣም ያስቀኳ አምስት ፎቅ ሰርች፣ ስድስት ፎቅ ሰርች ወገብ የተሰበቁ። አረ ተው አንተ ሰውዬ፣ አረ ተው ውሸትህን በልክ አድርገው። አረ ውሸትህን በልክ አድርገው። የምን ፎቅ ነው? አንድ ቤት እንኳን መጨረስ ያቃተ ሰውዬ። እኔ እኮ ዛ ልጠብ ተመመኛኘት ለዚህ ቤት አስራ ሁለት ሳምንት የፈጀ ጊዜ ተቃጠየ ማለት ይችን ቤት ለማደስ፣ ይችን ይችን ወረቀት ለመለጠፍ፣ ይችን ለመስራት ስታንቀላፋ ማለት ነው እዚያ አስትል እንዲቀና ጉንበስ ቀናቅም ስንዶ ቅርናቱ ያንተ ነበር። የዛኔ ቀረና ስለ ቅርናት ባውራማ የዛኔ ነበር የቀረናብኝ። የዛኔ እኮ ነው። አይ አልኩ በቃ። አይ አይ አይ ኮምፒውተሪንም የዛን ዕለት ነው የዘጋሁት። ገባሽ? መመ የእሱን ፕሮጀክት ኮምፒውተር ላይ እየሰራው ነበር ልክ በዚህ ቤት ሁለት ሳምንት ሲፈጅበት ያቺ ሴትዮ ናት ዚ ያለች የቻው ቤት አሰርተው ሄደችው ማለት ነው። ሁለት ወር ነው የተሸከመችው። ነብሷን በገነት ያደርገው፣ ነብሷን በገነት ያደርገው። እኛ የዛን ጊዜ እውነትም አጥፍታ ነው ብለን ነበር። ይኸው ዛሬ ም እሱ አቃጥለሃ አቃጥለሃት በአንተነ ዴት ደግሞ እኔ ለነገሩ አንቺ ድንጋንጋ፣ ግን እንደው ምኗ ከብት ነሽ? እኔም እንኳን ሰሞን እንዳንቺ አርጎኝ ነበረ በነገራችን ላይ ረዳሻለሁ። ኧረ እሱ እንዳያደርግም አልኩኝ እንዲ አይሆንም አይ ጂሎ አይ ጂጂዬ፣ እኔ ምልሽ ግን አብረን እንኖራለን እዚህ ቤት እንደው ልቋቋጭ። የበዳሽን እኮ ይመስል አስገብተሽው፣ ሁለት ወር በሙሉ ሻክሽ ገሽኛል። ድንጋንጋ ወንድና ሴት ትጫወቻለሽ እንዴ? ሳስበው ቦስም አንቺም አንድ ሆናችሁብኝ። ሆዴ ሆዴ ምን እንዴ ተለውጡ። ድንጋንጋ ነው የሚሆነው። ስታያት እኮ እሷ የደከለች እኮ ነው የምትመስለው። በቃ እሷ ያናገርሽ ከእኔ ጋር ሁለት ወር ይኖረች በቃ ብሩን እንደ ዛሬ ሆኖ እንደ ነገ ብሩን ሊቀበል ሲል ድሩ። እኔማ ተጠራጠሪያለሁ። አንቺማ ሳትሆኛ አትቀሪም ሆዴ ድንጋጋ። የተለዋወጣችሁ ብዙ ጊዜ ወንድ ትመስያለሽ፣ ነው የምትመስለው። እኔም ብቻ ነው ወንድ የምትመስለኝ። ተጠራጠርኩ እኮ እንደዚህ ከኔ ጋር ስትሳፈጭ ማለት ነው ተባብረንማ ወገቡንማ እኔ በበኩል መመለስ አለብኝ። እኔማ አስቤያለሁ። እኔ እኮ ተይው፣ እንደ ምን አባቱ ይሰራል እዚህ ታዲያ እከክ ወጣት ወጣት ወጣት እየተጫወተ እንደዚህ እየተዘፋዘፈ። እኔማ በደምብ አድርጌ ነው ሙልጭ አድርጌ የበላሁት እና የጠጣሁት ግጥም አድርጌ ነው። ለዚያው በቀን ሶስቴ ምሳይን ቁርሴ ንራቴ አንዳንዴ ደግሞ ለሊት ሽንጥ ሲያደርግ ጉብ ነው የምለው። ምን ብያቸው ነበር ቄጤ ስር ነው የማገኘው አላልኳቸው? ሆነ እንደዛ። አሁን ነገር ጣፋ እንግዲህ ድንጋጋም እንደሆነ እንዳያቸዋት ናት እንዴት ትላለች? እኔ ግን ምልሽ ድንጋጋ የምትዩው ነገር የሚደክምሽ ነገር ምን ሆነሽ